የአቤል እናትና የልዑል እናት እንግዲህ አንድ ላይ ብቅ ብለዋል ማለት ነው። እንግዲህ ሚኪ የአቤልን እናትና የልዑልን እናት አንድ ላይ ጠርቶ እንግዲህ በአቤል እና በልዑል መሃል የተፈጠረውን ክፍተት ለማጥበብ ሁለቱን አስማምተው እንዲያስታርቁ እንግዲህ ሚኪ ጠርቷቸው ተገኝተዋል ማለት ነው። አቤልም እንግዲህ ሰላም ካላቸው በኋላ እንግዲህ ይህ በሰዓቱ የተፈጠረውን ነገር ነግሯቸው አስረድቷቸው፣ እንግዲህ ያው የልዑልን እናት ይቅርታ ጠይቋል ማለት ነው። አቤል እንግዲህ ያው ይህ ማቲያስ የሚባለው የአቤል የስራ ባልደረባ እሱ ሆኖ ሳለ አብበን ያስመለጠው ገንዘብ ተከፍሎት እሱ ሆኖ ሳለ እንግዲህ ሉልን ነበረ። አንተ ገንዘብ ተከፍሎ ሀብበን ያስመለጥከው ድሮ የምጠራጠረህ ነበር እያለ እንግዲህ ሲሳደብና ሲናገረው አቤልም በሰዓቱ ተውም ምንም አላለውም ነበረ። በመጨረሻም ላይ እንግዲህ አቤል ሲወጣ ፋይሉን ስታመጣ ያኔ አንተና እኔ እንነጋገራለን ብሎት ነበር እንግዲህ ሉልን እየወጣው ማለት ነው እና እንግዲህ እናቲቱም እንግዲህ በልጃቸው ላይ የሆነው ነገር በሰዓቱ በተፈጠሮ ነገር በጣም እንዳዘኑ በጣም እንደተሰማቸው ነው ሲናገሩ የነበረው የልዑል እናት ማለት ነው። ምክንያቱም ልጃቸው ባላደረገው ባልፈጸመው፣ አንተ ነህ ገንዘብ ተከፍሎ እንደዚህ አርገህ ያስመለጥከው እያለ ሰውየውም እንደዛ የአማቲያስ የሚባለው እንደዛ ሲሰርቦ ምን ሲለው ነበረ። መጨረሻም ላይ እንግዲህ አቤልም እንደዛ ብሎት ሲወጣ ያው እናት ናቸው ይሰማቸዋል። ልጃቸው እንደዛ ሲባልባቸው እና ያው እንደተሰማቸው በግልጽ ተናግረዋል ማለት ነው። ያው እንግዲህ በአቤልም እንዲህ ነው ተብሎ መፍረድ አይቻልም። ምክንያቱም ያለበትም ሁኔታ ጥሩ ላይ ስላልነበረ ማለት ነው። ምክንያቱም ሰውን ያህል ነገር ገለው በቤቱ ሬስ አስቀምጠው አቤል እንደፈጸመ አቤል እንደ ገደላት አድርገው መስክረው እስር ቤት ሁሉ አስገብተውት ነበረ። ከዛም በኋላ እንግዲህ በራሳቸው በዋስ እንዲወጣ ካደረጉም በኋላ ሊገሉት ሁሉ ነበረ። ያው ከፈጣሪ በታች የሰው ልጅ ሰበብ ይሆናልኝ ና እንግዲህ ብሩኪ ከስራ ባልደረባዎቹ ጋር ፈጥኖ በመድረስ ሕይወቱን ታድጎታል ማለት ነው። እና ስለዚህ ያው እና ያው ዙሩ ዙሩ እውነት እንደሆነች እውነት ነች። እውነታው በግልጽ እንግዲህ ራሱ ማትያስ እጅ ሰጥቷል ማለት ነው፣ ለልዑል በነ ልዑል እጅ ገብቷል በቁጥጥር ስር ውሏል ማለት ነው። ያደረገውንም ነገር አበበንም እንዴት እንዳስመለጠው እንዴት እንዳደረገ እንግዲህ በግልጽ በራሱ አንደበት ራሱ ተናግሯል መስክሯል ማለት ነው። እንግዲህ ማለት ነው እና ያው ያደረገውን ነገር አድርጓል ተናግሯል። ጭራሽ ከአቤልም ጋር እንዲያስታርቀው ነበር እንግዲህ ፍላጎቱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ሰላም እንዴት ናችሁ ወድና የተከበራችሁ የቻናሊ ተመልካቾች ቤተሰቦች እንዴት ናችሁ ደና ናችሁ ወይ እኔ ደናነኝ ነኝ አልহামዱሊላህ እናንተም በየላችሁበት ሰላማችሁ ይብዛ አገራችን ኢትዮጵያንም አላ ሰላም ያደርግልን እያልኩኝ ዛሬ እንግዲህ በሌላ አዲስ ቪዲዮ መጥቻለሁ ማለት ነው ለዚ ቻናል አዲስ ሆናችሁ ላይክ እና እያደረጋችሁ ቤተሰብ ቤት ሀሳብ አስተታችሁን ኮሚንቲ ላይ ያስቀመጣችሁ አበረታችሁኝ፣ ይላችኋለሁ ውዶቼ። ነባር ቤተሰቦችም ስለምታበረታችሁኝ ከልብ አመሰግናለሁኝ። እናም እንግዲህ ይላችኋለሁ የልዑል እናት እና የአቤል እናት እንግዲህ ተገናኝተው በልዑል ና በአቤል መሃል ያለውን ክፍተት ለማጥበብ፣ ለማስማማት፣ ለማስታረቅ እንግዲህ ተገኝተዋል ማለት ነው። በጣም ደስ ይላል። እንግዲህ አቤልም በተፈጠረው ነገር የልዑልን እናት ይቅርታ ጠይቋል ማለት ነው። እንግዲህ ያኔ እሱ አልገባውም ነበረ። ከጎኑ ቁጭ ያለው ነበር እንግዲህ፣ አበበን ያስመለጠው የራሱ የስራ ባልደረባው ማትያስ የሚባለው ነበረ። እሱ ሁኖ ሳለ ያስመለጠው እንግዲህ፣ ፈስ ያለበት ዝላ አይችልም እንደሚባለው ሉልን ነበር እንግዲህ፣ አንተነህ ገንዘብ ተከፍሎህ አበበን ያስመለጥከው ድሮ የምጠራጠርህ ነበር፣ ምናምን እያለ እንግዲህ ሉልን ሲሳደብ ሲለው የነበረው እና እንግዲህ ያው በሰዓቱም አቤልም ተው፣ ምንም ብሎ አልተናገረውም ነበረ። መጨረሻም ላይ እንግዲህ ያው ሲወጣ ፋይሉን እጀ ስታስገባ ያኔ እናወራለን አንተና ኔ ብሎ ነበር እንግዲህ ሉልን ይወጣው፣ ማለት ነው እንግዲህ ሉልም ደግሞ ከስራ ባልደረባዎቹ ጋር ተመካክሮ ካሁን በኋላ ምንም አይነት እንትን ሳይፈጠር ይሄን ሰውዬ ማግኘት አለብን ይህን አበበን የሚባለውን ምናምን ብለው እንግዲህ ካወሩ በኋላ ያው ክትትላቸውን ስራቸውን ነበር የቀጠሉት ማለት ነው። እንግዲህ ታዲያ እንግዲህ የአበበን እህት ነበር ያገኟት ከማትያስ ወንድም ጋር ማለት ነው። ከዛም በኋላ ትኩረታቸው እንግዲህ ወደ ማትያስ ሆነ ማለት ነው። ከዛም እንግዲህ ራሱን ማትያስ እጅ ሰጠ ማለት ነው ለነ ልዑል ጭራሽም ደግሞ ከአቤልም ጋር እንዲያስታርቀው ነበር የፈለገው ማለት ነው። ከባድ የሆነን ወንጀለኛ የሚፈልግ ወንጀለኛ አስመልጦ አስጠፍቶ ማለት ነው። እና እንግዲህ እውነት ምንጊዜም እውነት ነች፣ ተደብቃት ቀርም ዝሮ ዝሮ ይህ ማትያስ የሚባለውም በህግ ቁጥጥር ስር ውሏል፣ በነ ልዑል እጅ ገብቷል ማለት ነው። እናም ያው አንዳንድ አንድ ጊዜ መስሎን የምንናገረው ነገርም ዋጋ ያስከፍላል ከጓደኛ ጋር የሚያጣላንና ይሁንና ግን ያው አቤልም በሰዓቱ ያው ያለበትም ሁኔታ ይሄ ነው ተብሎ የሚባልበት ነገር አይደለም። ያለበትም ሁኔታ ጥሩ ስላል አይደለም ማለት ነው። እንግዲህ ሰውን ያህል ነገር ገለው ነው እሱ ቤት ሬስ አስቀምጠው አቤል እንዲገድላት አድርገው ነበር። እንግዲህ መስክረው እሱን እስር ቤት ያስገቡት የእድሜ ልክ ስርዓት እንዲታሰር ነበር አላማቸው። ያ ደግሞ ሳይሳካላቸው ሲቀር እንግዲህ ከእስር ቤት በዋስ እንዲፈታ አድርገው ሊገሉት ነበረ። ከፈጣሪ በታች የሰው ሊሰበቡን ያደርሳልና እንግዲህ ብሩኬ ዱካሾ ዩቱብ ቻናል ላይ የሚሰራው ማለት ነው። ብሩኬ እንግዲህ ያው በቦታው ላይ ደርሶ ከጓደኞቹ ከስራ ባልደረባዎች ጋር በፍጥነት በቦታው ላይ ደርሶ ያው ህይወቱን አትርፎታል ማለት ነው። አልሐምዱሊላ እና እንግዲህ አሁንም ቢሆን ወንጀለኞች በህግ ቁጥጥር ስር እየዋሉ ነው። አቤልም እንግዲህ የታምራትን እናት ጠለዋት የሄዱትን ሰዎች እንግዲህ በቁጥጥር ስር አውሏቸዋል ማለት ነው። እነዚህ ሰዎችም እንግዲህ ለምን እዛ ቦታ ላይ ወስደው እንደጣሏት እና ለምን እንደዛ እንዳደረጓት ማነስ እንደዛ እንዲያደርጓት እንዳዘዛቸው ነበረ እየጠየቃቸው ማለት ነው። እነሱም እንግዲህ የበላይ አዛዥ እንዳላቸው ከላይ ታዘው እንደሆነ ነው እንግዲህ የተናገሩት። እንግዲህ ታምራት የሚባለውም ደግሞ አለቃቸው፣ አዛዣቸው እንደሆነ ከታምራትም በላይ ደግሞ ሌላም ሰው እንዳለ ነው እንግዲህ ሲናገሩ የነበረው ማለት ነው። እናም እንግዲህ እያንዳንዱ የሚያደርጉትን ነገር ሲናገሩ ማለት ነው ወደ ክፍለ ሀገር እየሄዱ ወጣቶችን፣ ሴቶችን፣ ወንዶችን እንዲሁም ደግሞ ጧሪ ቀባሪ የሌላቸውን እናቶች፣ አባቶች እያመጡ እዛ ድርጅት ውስጥ እንደሚያስገባቸው እዛ ገብተው ስልጠና እንደሚወስዱ ስልጠናው ደግሞ እንግዲህ መጽሐፍ አለ ያንን መጽሐፍ እስከ መጨረሻው ድረስ እንዳነቡ እንደሚደረጉ ያ መጽሐፍ ውስጥ እንግዲህ እዛ መጽሐፍ ውስጥ ያለው ነገር ምንድን ነው? እንግዲህ ፈጣሪ የለም ብለው እንደሚያምኑ እዛ መጽሐፍ ውስጥ ከገቡ ደግሞ መውጣት እንደማይችሉ ነው እንግዲህ ሲናገሩ የነበረው ማለት ነው። እና እዛ ከገቡ በኋላ ደግሞ እንወጣለን ብለው የሚሉ ሰዎች ካሉ ወይም ደግሞ እዛ ከገቡ በኋላ በዚህ ነገር ተስማምተው መቀጠል የማይፈልጉ ካሉ ፓላራይዝ እንደሚያደርጓቸው ህይወታቸውን እስከሚያሳ ህይወታቸውን ለራሱ እንደሚያሳጧቸው ነው እንግዲህ ማለት እንደሚገሏቸው ሁሉ ነው እንግዲህ ሲናገሩ የነበረው ማለት ነው። እና የምር በጣም ያሳዝናን አገራችን ላይ እየተካሄደ ያለው ነገር ማለት ነው። እንግዲህ ይህ ታምራት የሚባለው እንግዲህ ሀስቡ የአቤል ጓደኛ ነው አብሮ አደጉ ነው እንግዲህ ያችን ራሄል የምትባለውን ፍቅረኛውን እንግዲህ በነሱ እጅ ነው እንግዲህ ገለው አቤል ቤት ሬሳዋን አስቀምጠው አቤል እንደገድላት አድርገው አቤልን እስር ቤት ለማስገባት ያ ካልሆነ ግን ሊገሉት ነበረ ማለት ነው። ያልሳካላቸው ሲል ምክንያቱም አቤል እስር ቤት ከገባ በኋላ በውጭ ሆኖ በሱ ዙሪያ ተከታትሎ መረጃዎችን የሚያገኝ ያው ልዑልም ብሩክም ስላሉ ይሄ ነገር እንደማይሆን ሲያውቁ ነው እንግዲህ አቤልን በዋስ እንዲፈታ አድርገው። ሊገሉት አስበው የነበረው ግን አልተሳካላቸውም ማለት ነው፣ ከሽፎባቸዋል ማለት ነው። ያሰቡት ያቀዱት ማለት ነው። እና ይሄ ሁሉ እየተካሄደ ያለው እንግዲህ በዚህ በታምራት በሚባለው እና ሊያ በምትባለው እንዲሁም ደግሞ ይሄ ጌታቸው የሚባለው ሰውዬ እንደሆኑ ነው እንግዲህ እና በጣም ያሳዝናል። ብቻ ግን ፈጣሪ የለም ብሎ የሚያምኑ በነጮች የሚመራ ድርጅት ነው እንግዲህ ማለት ነው። ነጮች ሀገራችን ገብተው እንግዲህ የፈለጉትን ነገር እያካሄዱ ነው። በሕዝባችን ላይ እንግዲህ እያደረሱ ያለውን ነገር በጣም ነው ልብ የሚሰብረው። በጣም ነው የሚያሳዝነው። እውጭ ይደልሏቸዋል፣ ያሳምኗቸዋል። ከዛም እንግዲህ ያው ወጣቱም ስራ አቶ ስለተቀመጠ እሺ ብሎ ይገባል። እዛ ከገባ በኋላ ግን ነገሩ ተገላቢጦ ሆኖ ሲያዩት አይ እኔ እንደዚህ ነገር አላደርግም ምናምን ብለው እንኳ አልፈልግም ብለው ቢሉ መውጣት አይችሉም፣ በቃ መውጣት አይችሉም። የታምራትም እናት እንግዲህ እዛ ከገባች በኋላ አያያዙን አይታ የማይሆን ነገር መሆኑ ስትረዳ አይ ይሄን ነገር እኔ አልቀጥልም እዚህ አልሆንም አልፈልግም ብላ ስላለች ነው እንግዲህ ፓላራይዝ አድርገው እዛ ቦታ ላይ ወስደው የጣሏት ማለት ነው። ይሄንንም እራሳቸው ተናግረዋል ማለት ነው። እዚህ ከገባች በኋላ ያው እንደዛ አይነት ነገር አላደርግም ምናምን ብላ እምቢ ስላለች ነው ፓላራይዝ ሁና እዛ ቦታ ላይ እንድትጣል የተደረገችው ብለው ነው እንግዲህ በቃል የተናገሩት ማለት ነው። አስቡት እንግዲህ እዛ ከገቡ በኋላ አይተውት አይ እንደዚ አይነት ነገር ማ ከሆነ እንደዚ አይነት ነገር አላደርግም ብለው እንኳ ቢሉ መውጣት እንደማይችሉ ፓላራይዝ አድርገው አውጥተው እንደዚህ ልክ እኔ የታምራትን እናት አውጥተው እንዲጣሏት እነሱንም አውጥተው እንደሚጥሏቸው ህይወታቸውን እስከ ማሳጣት እንደሚደርሱ እስከ መግደል ማለት ነው እንግዲህ አስቡ። እስከ መግደል ድረስ የሚደርሱ ሰዎች ናቸው እነዚህ ሰዎች ማለት ነው። እና ዛሬ ላይ ያለው ትውልድ ይህን ነገር ማስቆም መቻል ካልቻለ ቀጣይ የሚመጣው ትውልድ አስቡት እንግዲህ ማለት ነው። የምር በጣም ያሳዝናል። ህዝባችን በንደዛ አይነት ነገር ውስጥ እንግዲህ ባለማወቅ እየደለሏቸው ገንዘብ እንደሚያገኙ በቀላል ነገር በቃ ምንም እንትን ሳይሉ ምናምን እንደሚያገኙ ገንዘብ መለወጥ መቀየር እንደሚችሉ እየነገሩ እያታለሏቸው ነው እንግዲህ እዛ የሚያስገቧቸው ማለት ነው። በገንዘብ እየደለሉ እዛ ከገቡ በኋላ ግን ያው መውጣት አይችሉም። እንወጣ ብሎ ብሎ እንኳ ሙሉ ጤናቸውን ይዘው አይወጡም። ወይ ፓላራይዝ አድርገው ጎዳና ላይ አውጥተው ይጥሏቸዋል፣ ወይ ደግሞ ይገሏቸዋል ማለት ነው። እና በጣም ያሳዝናል። እንግዲህ ብሩኬም እንግዲህ ይሄ ጌታቸው የሚባል ሰውዬ ለማያዝ እንግዲህ እየጣረ ይገኛል ማለት ነው። እንግዲህ በጌታቸው ትዕዛዝ እየሰሩ የሚገኙ ሶስት ሴቶች እንግዲህ በቁጥጥር ስር አውሏል ማለት ነው። ብቻ ግን ማለት ነው የምር በጣም ደስ ይላል። እኒህ ወንጀለኞች እየተለቀሙ ነው፣ ይቀጥላል። ታምራትም፣ ያቺ ሊያ የምትባለውም፣ አበበም የሚባለው ደግሞ በቅርቡ ተይዘው ለፍርድ እንደሚቀርቡ ተስፋ እናደርጋለን። ድል ለና አቤል እውነት ያሸንፋል እውነት ምን ጊዜም እውነት ነች አቤልም ደግሞ ነጻነቱን የሚያውጅበት ቀን ሩቅ አይሆንም ቅርብ ነው ማለት ነው አሁንም ነጻ ነው እውነታው እየወጣ ነው ይኸው የታምራትም እናት እንግዲህ ይቅርታ ጠይቀዋለች